ሰበር ዜና። ሙሉ የሲዳማ ህዝብና ሙሉ የሲዳማ አርቲስቶች የክልሉን አመራር እየተቃወሙ በነበሩ ሰዓት ተቋሙን ያልተቀላቀለው ድምፃዊ ሹንቡሎ ሹንዴ ዛሬ ደግሞ አዲስ ነገር ይዞ መጣ። ሙሉ ሲዳማ ከጭሬ እስከ ጥቁር ውሃ የሚታገል ከሆነ ከራሴንም ጭምር ይታገላለሁ ስል አሁንም ፖለቲካዊ ሽፋን በሚመስል መልክ የክልሉን አመራሮችን በሚደግፍ መልኩ ተናግሯል። ስላለኝ እከለ ስላስገደደኝ የምታገለው ትግል የለኝ ነገር ግን ሲዳማ ልክ እንደ እጀጦ ትግል ማለት ነው። ከጭሬ እስከ ጥቁር ውሃ ከጥቁር ውሃ እስከ ሻማና ድረስ አለ የተባለው ችግር አዎ ችግሬ ነው ብሎ ህዝባችን በነቂ ሲወጡ የሚታገል ከሆነ ድምጾን ይለታሎ። አይደለም ችግር ፈጠረ የተባለውን አካል እራሰን ሹምሎን ሚያልሽ ይታ። አቶ ሹንቡሎ ሹንዴ ድምጻዊ መሆኑ ይታወቃል በተለያዩ በማይረቡት ስራዎች ከክልሉ ገንዘብ ሲቀበልና ሙዚቃዎቹን ባህላዊ በሆነ መንገዱ ስሰራ የሚታወቅ ነው። እምብዛም የሚታወቅ ወይም ህዝብ ጋር የደረሰ ሙዚቀኛ አይደለም። ነገር ግን አርቲስቶ ክቸው በቀሰቀሰው ተቋሙ ሁሉም የሲዳማ አርቲስቶች ሲሳተፉበት ኪሱ ስለሞላና የተወሰነ ሽርፍራፊ ሳንቲ ስለሚያገኝ ከሚኖርበትና ከተለመደው ኑሮ ዘቢ ወጣ ስላለ እግረኛ የነበረው ሞተር ስለተሰጠው ተከራይቶ ይኖረ የነበረው አዛውንቶችን አፈናቅለውም ቢሆን የቀበሌ ቤት ስለሰጠው በጥቅም ተታሎ ዝም ብሎ አፉን ዘግቶ የነበረ ሲሆን፣ አሁን ግን ከየት እንደመጣ በማይታወቅ መልኩ በዚህ መልኩ ሙሉ ሲዳማ የሚታገል ከሆነ ይታገላለሁ ብሎ ቦታዎችን እየጠቀሰ ይናገራል። ድምፃዊ ሹንቡሎ እንዲህ እውነት እስከ ፌደራል መንግስት ሄዶ እስከ ግምጋማ የመጣው የፖለቲካ ድስኩራችን እየሰማ የሲዳማ ህዝብ ተርቦና ተቸግሮ እያለ በአሜሪካን ሀገር በሶስት መቶ ሚሊዮን ብር ቤት ገዛ የሚባል መሪ እየመራ ምንም አልተደረገም። የሚመራውም ስዳማ የሚመራውም ስዳማ ስትል ይሁን አንተ እያመጡ ለሚያጎርሱ ለተራ ገንዘብ ተታለ አይደለም። ወሬ ደረጃ በሶሻል ሚዲያ ላይ እንደተወራብኝ የተለየ ጥቅም አግኝቼ አይደለም። እነዚህ ሶሻል ሚዲያ ላይ ሆን ቢሎ የእኛን ስም ለማጠልሸት የተነሱ አካላት ዓላማ አላቸው፣ ምክንያት አላቸው። እኛ የተጀመረውን ትግል ስላደናቀፍን አይደለም። እየተለዝፈን ስላለኝ አልዘፍንም። ምክንያቱም ኤክስተርናል ሚሞሪ ጎሪሼ ለአውራ እኔ ስፒከር አይደለም የራሴ ሳምባ አለኝ የራሴን አየር ነው የተነፍሰው። እኔ ማንም ታገል ስላለኝ አልታገልም። ኤክስቴርናል ሚሞሪ አልጎረስኩም እያልክ የምታወራው ወሬስ በራሴ ሳምባ የሚተነፍስ የራሴ ሳምባ ያለኝን ሰው ስትደስ የተለያዩ ሙዚቃዎችን ብር እየለቀምክ እየሰራ ያለ ሰው እንደሆነ አይታወቅምንም? የተሰሩ ሙዚቃዎችንም እሰራለሁ ብለህ ለክሊፕ የተቀበልከውን ገንዘብ እያጠፋ ዝም የተባልክ በክሉ እየተፈለግ ነበረ። ነገር ግን ትላንትና ቶኪቾን ዝቅ ለማድረግ ብለው ለቶኪቾ ተቋሙ የወጡትን የአመቱን ጨምበላላ በዓል የአቶ ዳስታሌ ደግሞ የልደት በዓል በሚመስል መልኩ ቲሸርት ለብሶ በሚዘሉ ሰዎች ጋር ስትዘልና ስትጨፈር አልከረምክም። ለሀምሳ ሺህ ብር ብለህ ምላሱን ወደ ዲዋት ቆዳ መሆንንስ አታውቅምን? እውነት ላለሽም ሙሉ አሁን ይሄ ሁሉ ነገር አብቅቶ ወደ ማለቂያው እየደባለሳት እንዲህ የመሰለ ሙሉ የስዳማን ህዝብ የሚያስቀይም ንግግር ባትናገር አሪፍ ነበር። ሲጀምር አንተን ከቶክቾ ጋር አናነጻጽርም አናወዳደርም። ቶክቾን ለማየትና ለመንካት አጠገቡም ለመቀመጥ ማትበቃ ሰው እንደሆንክ ታውቃለህ። አንተ ገና ሙዚቃን የምትጀምርና እየሞከርክ ያለ ሰው እሱ ደግሞ ሲዳማን ከፍ ያደርገ የሲዳማ ትልቁ አርቲስት እሱ የኢትዮጵያም ሌጀንድ ነው። በአንቴ ስምና ከንቴ ጋር የምታገል አይደለም። ማንም ስትል የጠራው ቶኪቾን ከሆነ ማንንም ሳይሆን ሙሉ የስዳማን ህዝብ ነው ባህሉ ነው የምታስቀይመው። ምክንያቱም አንተ ሙዚቃ ምን እንደሆነ ሳታቅ እሱ ጨንበላላልና ስዳማን ከፍ አድርጎ እላ የሰቀለ ትልቅ አርቲስት ነው። ማንም ዝፈን ስላለ ያልዘፍን የምትለው የዋሽ ሙዱ ለእኛም ለሌላውም ይገባልና ልትናገር የፈለግከው እሱ እንደሆን ያውቃል። እሱ ያንተን ስም ጠርቶ አንተን ታገልልኝ የምል አይደለም። የሚታገልለትም የስዳማ ህዝብም የቶክቾን ውስጥና ማንነቱን ጨርሶ ያውቃል። ስለዚህ ያንተ ድጋፍ ፈልጉ አይደለም። እንደ ስዳማነት የስዳማ ራብና የስዳማ ጥማት የሚገድ ከሆነ እንደ ማንም ሰው ድምፅ እንድትሆን ነው። ደሞ ደሞ ጨቅላ ልጆችን እየላካችሁ አታሰዱ የምትለው ይሁን ጨቅላ ማለት ምን ማለት እንደሆነ ትርጉሙ ገብቷል። ጨቅላ ማለት የሚናገረውን ማያቅ በትንሽ ነገር የሚደለል የሚታለልና ያልበሰለ አይምሮ ያለ ማለት ነው። ታዲያ ይሄ አባባል ማንን ይጠቁ? አንተ ማለት እኮ በየስብሰባ የሚጨበጨብልን ጭብጨባ ፍለጋ ቦታው ላይ የርክ በሚሰጥ ሰርቲፊኬት የምትዝናና እና በሚሰጡ በተራ በሀምሳ ሺ ብር እድሜ ልክን ለአንድ ሰው እያሸረገርክ ያለ ተራ ሰውን። አዎ ለውጥማ አግኝተሃል። ከግረኛ ሞተርኛ ሆነሃል። ክራይ ቤትም ወጣል። አዛውንቶች የተፈናቀሉበት መኖሪያ ቤት ተሰጥቷል። ይህ ማለት ግን ለአንተ ዘላለም ህይወት ይሆናል ማለት አይደለም። እዚህ ዘው እነዚህ ጨቅላ ህፃናት ምንም ለይቶ ያላወቁ በነላ አላስፈላጊ ቃላትን እንድናገሩ የሚጋብዙት ምን ነው? ስልጣን የሚያልፍ እኮ ነው። አሁን ወንበር ላይ ያለው ዘላለማዊ አይ አይደለም። ሲወርድ ታልፋለህ። ጊዜህን ጠብቀህ ወንበር አሁን በሙስና ምክንያት የተነሱ እነዚህ አመራሮች እንኳን ላንተ ለበኩል ራሳቸው መግቢያ እያጡ ባሉ ሰዓት እንደዚህ አይነት ንግግር ባትናገር መልካም ነበር። እንግዲህስ ቀጣይ የስዳማ ህዝብ ከውስጣቸው አንቅሮ ተፍተዋልና የት እንደምትሄድ መግቢያም ብታዘጋጅ መልካም ይመስላል። ነገር ግን ከዚህ ጋር ያያይዘን ብዙ ጓደኞች ወይንም የሞያ አጋደም የምትላቸው እስር ቤት ባሉ ሰዓት ምንም እነሱን የሚደግፍ ንግግር መናገር እንትተ ለብቻ ህቆ ስዳማ ህዝብም ከሐዋሳ ልጅነትም ራስን ነጥለ በእንደዚህ አይነት መልኩ ስትናገር ስትደመጥ ሁሉንም የማትወክል ሰው መሆንን በግልጽ እየታያቸው ስለሆነ ቀጣዩ ላንተ ከባድ ይሆናል እኔ ላንተ አንድ ምክር ምክር አሁንም ልትመለስ ካልክ ጊዜያቶች አሉ። ተዋቸው ለጊዜው ብትጨነቅም ቀጣዩን መልካም ለማድረግ ከፈለክ ከእውነት ጎንቁም የምትታገላው ማንም ብለ ልትጠራና ማንም ብለ ልተቸው የፈለከው ለጦክቸው ሳይሆን ለስዳማ ህዝብ ነው ጦክቸውን ደግሞ ጠገቡ እንደማደርስ ስለምታቅ እሱ ካንተ ጋር የሚወዳደር የሚነጋገርም የምንለካውም የምናስተካክለውም ሰው ስላልሆነ አፍንም ሆነ እጅህን ከተኩቸው ላንሳ እያልኩኝ ምክር ብጤ ለግሳለሁ። ውድ የተወደዳችሁ የጃሾ ሚዲያ ቤተሰቦች፣ ይህ ጃሾ ሚዲያ ነው። ቪዲዮ ከተመቻችሁን ላይክ፣ በኮመንት ላይ ሐሳብ አስተታችሁን፣ እንዲሁም ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ ማድረግ እንደዚህ አይነት መረጃ እንድደርሳችሁ ይደውል ምልክቷን ማብራቱ እንዳደረሱ እያልኩኝ የሚሰናበታችሁ ይሆናል።